ወንጀለኞቹ እየተከፈላቸው ይህንን ጉዳይ ሳያበላሹ አይቀሩም። ፖሊስ ጣቢያ ውስጥ ደግሞ ያለው እሱና ከባድ ጎብዛቸዋል። ሁሌም በእኛ ልትተማመን ይገባል፣ ግን የሻምበልን ጉዳይ መርሳት የለብንም። እሱ በማንኛውም ሰዓት ምንም ነገር ከማድረግ ወደኋላ ኋላ የለም። ከአንተ ጋር የማወራበት ሁሉም ጊዜ የለኝም። እንደዛ ከሆነ ሁለት መቶ ሺ ብር ብቻ ነው የምፈልገው። እባክህ እላይ ላይ ሌላ ችግር አትፍጠር።

አሁን ጀባ በሳቁ ምክንያት ብቻ ክስ ይመሰረትበታል ማለት ነው? ልጆቼን አባታቸውና ያንን የተንደላቀቀ ሕይወታቸውን ያሳጣቸውን ያን ዱርዬ እና ልታዝንለት ነው? ይህም በዛ ማለት ማለት ይፈለጉ ታዲያ፣ ምን ለማለት ነው የፈለግኩም፣ ልክ እንዳልሁም እምለው እንደማላቅ፣ ጀባ ሳቁ ብቻ ሳይሆን ቁመናውም ከዘራፊዎቹ ጋር ተመሳሳይ ነው። አፍቃ፣ ይህን ወሬ ይቅርብ አይበጣም። ጀባን ግን ምን ያህል ታውቀዋል? ብዙ አይደለም። አንዳንድ ቦታ እስካሁን ድረስ እንደዚህ አይነት ሰው ብዬ አሁን ግን ያን ሳቅ መቼም አረሳው። ስንፈልገው የነበረው ወንጀለኛ ጀባ እንደሆነ እርግጠኛ ነው። ይህን ሁሉ ጊዜ አፍንጫችን ስር ተቀምጦ ማስመሰሉ በጣም ያበሳቸው። ይህን ጥሩ ዜና ለልጆች የልንገናቸው እርግጠኛ ነኝ። ያስደስቻቸውይ ወንጀለኛ መሆኑ ሲረጋገጡ ወይም ደግሞ መርማሪዋ ሌላ ነገር ስትነግሪሽ ብትነግሪያቸው አይሻልም? ለልጆችሽ ከነገርሻቸው በኋላ ምናልባት ቢለቀቅ ወይም ደግሞ ሌላ ነገር ቢፈጠር ልጆቹ እንዳያዝኑ ብዬ ነው። ስሜታቸው ሊወጣ ይችላል። ያ ስላሳሰበኝ ነው። ደግሞ በትምህርታቸው ላይ ተጽዕኖ ሊፈጠር ይችላል። ጀምር። እዛ ቤት መሄድ እንዳልነበረብኝ አውቀው ነበር። ግን እኮ ሉሉና ሳሪ ናቸው የጋበዙ እኔ ሄድ አልፈልግኩም። አንተን ያስገደድከኝ ሰውየ እንዴት እንደኛ ይታው፣ እንዴት እንደዚህ ደደብ እሆናለሁ? ሰውየ እኮ ሁሉንም ነገር የእኔ እኮ ነው ያበላሽው። ግን እኮ አንተ ልዑል እኮ ጥሩ ጓደኛ ለመሆን እየሞከርክ፣ ችግሩ እኮ እሱ እኮ ነው። አባቱ እንግዲህ እንዴት ነው የእሱ ጓደኛ መሆን የምችለው? አያትየው እኮ በጣም አደገኛና ጨካኝ ሰው እኮ ነው። ሁሉንም ነገር እኮ ነው የሚያውቀው። ምን አስቤ ከሱ ጋር እንደተቀራረብኩ አላውቅም። አባትህ ስለጠየቀህና ያው ልዑልም አሪፍ ልጅ ሆኖ ስላገኘኸው እኮ ነው። እሱ አይደለም ችግሩ ቴዲ አውቃለሁ አንድ ስተት ሰርተሃል። ግን ያንን ስተት ሁሌ እያሰብክ ራስን እኮ መጉዳት የለበት። አያታቸው ጥሩ ሰው ላይሆን ይችላል። ግን ለልጅ ልጁ ጥሩ ነገር ስታደርግለት አይቶ ለአንተ መልካም እኮ ሊሆን ይችላል። አያትዬ ሲጀምር መቼም መልካም አይሆንም። እንዲሆንም አልፈልግም። ሲጀምር ያ ድብድብ ውስጥ መግባት አልነበረብኝም። ያን የመሰለ ምስኪን ልጅ ሲደበደብ እያዩ ማለፍ አይከብድም? ደግሞ ትክክል ነው ያደረግነው መሀል ላይ መግባታቸው። አቶ ዝናው እኮ ይውል። በቃ ከዚህ በኋላ ስለዛ ሰውዬ ማሰብተው። ልውል እኮ በጣም አሪፍ ልጅ ነው። ደግሞ ማንም ማጠገቡ ስለሌለ እኔ እናንተን ከጎኑ መሆን ያለብን። ቤት መስበር፣ አሳዛኝ ጥቃት ሰው ላይ ማድረስ፣ አንዲት ልጅ በቢራ ጠርሙስ መታህ። አይደለም እኮ አልጨረስኩም። ይሄ ፋይል ምን እንደሚል ታውቃለህ? በጣም ፈሪና የማትረባ ስለሆንክ በጌታቸው ግድያ ወንጀልም ሆነ በዝርፊያው እንደሌለህበት አውቄያለሁ። እቅዱን የሚያቅደው ሰው ማን እንደሆነ ማወቅ እፈልጋለሁ። ልታወራ ፈለገ መስሎኝ ነበር። ሚያዝያ አስር ቀን የት ነበርክ? አላስታውስም። ምናልባት ከቤተሰቦች ጋር ነበር። ቤተሰብ? ወንጀለኝነትን የወረስከው ከቤተሰብ ነው ማለት ነው ነው ወይንስ የጌታቸው ግድያ ዕለት አብረውክ የነበሩትን ነው ቤተሰብ የምትለኝ? እረ እኔ ማንንም አልገደልኩ። እና ማን ነው ታዲያ? ቤት ከነበርክ ጓደኞች ጌታቸውን አለመግደላቸውን በምን አወቅህ? ግራ እያጋባሽ ነው። እኔ ምንም እኮ ነገር አላውቅም። እሺ ሌላ ግራ የማያጋባ ጥያቄ ልጠይቅህ። ሚያዚያ አስር ቀን የት እንደነበርክ ማወቅ እፈልጋለሁ። ሚያዚያ አስር ማለት ከሁለት ሳምንት በፊት አርብ ዕለት ምሽት የት ነበርክ? ቤቴ ነበርኩ። እርግጠኛ ነህ? አዎ። የመጨረሻ መልስ ይሄ ነው? ስልክ ላይ ያሉትን ቅጆች ከሰማን በኋላ ምን እንደምናደርግ ታውቃለህ። በወንጀሉ ቦታ ላይ እንደነበርክ እናረጋግጣለን። እኔ አንተን በሆን ኖሮ ምንም ነገር ከመረጋገጡ በፊት እውነቱን እናገር ነበር። ድጋሜ ቃልህን ከመስጠት በፊት የማሰቢያ ጊዜ ያስፈልግህ ይሆናል። ለማሰብ የሚሆን ሰዓት ሰጥቻለሁ።

አሁን የሉምድናት ጋር መደወል አለብኝ። እሷም ስብሰባ ላይ መገኘት አለባት። ፀቡ ላይ እሱ ሌላ ጉዳይ ነው። አሁን ይህን ነገር በጊዜ ካልፈታ ነው አስቸጋሪ ነገር የሆነ ትላንትና እነኛ ሁለት ልጆች ሙሉ ሰሩ ቤት የመጡት እኔ ነኝ፣ እንዲመጡ የነገርኳቸው ከልብድ ጋር ነኝ። እነሱ ናቸው። ትምህርትስ ደግሞ አብሮኝ የሚሉት እነሱ ብቻ ነው። በፍጹም ቤት እንዲመጡ። የዚህ ሰፈር ልጆች ዱርዬዎች ናቸው። ከማንም ዱርዬ ጋር እንድትሉ አልፈቅድልም። ሎሬ እስካሁን እኮ ዳይሬክተሩ ልጅ ነው። ደግሞ በዛ ላይ ምንም ያደረገው መጥፎ ነገር የለም። አባቱ ማንም ምንም እኔ አያገባኝ። ከድሪዊ ጋር እንዳቱ ግን፣ ምስጋና እንደ ሌሎቹ የዚህ ሰፈር ልጅ አይደለም። ልጆቹ ልክ ናቸው አባዬ። ልውልን ለማዳን እዚህ ውስጥ ከገባ እንደ አባቱ ጥሩ ልጅ ነው ማለት። መላኩና ገሊላም በሰፈራችን በጣም ጥሩ ሰዎች ናቸው፣ በሰፈራችንም አርአያ የሆኑ ሰዎች ናቸው። ሄሎ እያነሳነህ ነበር ይገርማል? እንዴት ነህ አዎ ሊያናግሩኝ ከፈለጉ እሺ አሁንም በኋላ እሺ እመጣለሁ አመሰግናለሁ ምንድን ነው ልውልን ከደበደቡት ወላጅ አንዷ ስለ ጠቡ መነጋገር ትፈልጋለች አብረኝ ትሄዳለህ ገባ ከዚህ ሰፈር እንዲጠፋ ደጋግሚ ነገር ይሻል ነበር። አይደፎቃሽ ያ ደደብ ከዚህ ሰፈር እንዴት ንገሪው ነበር ግን፣ ምን አደረገ አሁን፣ የት ነው ሁለታችሁ አስጠንቅቄ ነበር። ቢያንስ ሳቁ፣ እንዲት ምን አደረጋችሁ? አይደለም እኮ ጋሼ፣ አይደለም። ዚ ማለት ጀማ መታሰሩ ለምስጋና መናገር አለብን። አሁን እውነተኛ ችግር ውስጥ ያለው እሱ ያ ድንባራ አሁን ይህን ሲሰማ ምን የሚያደርግ ይመስለሻል? ምንም ነገር የማያቅድ ስለሆነ እርግጠኛ ነኝ በቀጥታ ሄዶ እጁን ነው የሚሰጠው። ታዲያ ምን እናደርግ ይሻላል? አጋሽ የልጅ ልጆች የምስጋና ጓደኞች ስለሆኑ ምንጥማት

የማይረባ ችግር ውስጥ ከተትኳችሁ በጣም ይቀርታል ብዙ አትጫነቅ አንተን መርዳት እንዳለብን ወስነን ነበር ለዚህ ትምህርት ቤት ስርዓት ምናምን የሚባል ነገር የለም እሺ የድሮ ሰፈር አይደለም ያለ ሲያስቸግሩኝ እንደነበረ እና ሊደበድቡኝ ሲሉ ደርሳችሁ እንዳዳናችሁኝ እናገራለን እንደዛ እንዳትል እውነታ ግን እኮሱ ነው በቃ ማቃጠር ምናምን አያስፈልግም አንተው ምንም አታውቅም ምንም እንዳልተፈጠረ ነው በቃ ማስመሰል ያለብን መናገርም ያለበ እውነታውን ካልተናገርኩኝ እናንተ ችግር ውስጥ ትገባላችሁ ከምናቃጥር ችግር ውስጥ ምን ገባ ይሻላል ግን እኮ እነሱ አቃጥረው ባህል እኛ እንደነሱ እነሱ ወረኛ አይደለንማ ይህ ለዚህ የማይሆን ነገር እናገራለሁ ብትል እንዳቃጣሪ ነው የምትቆጠር አንተ ደግሞ ገና አዲስ ተማሪ ስለሆንክ ያን የምትፈልገው አይመስለኛል አይዞ አትጨነቅ እኛ ኃላፊነት እንወስዳለን ይዋውቃ የምትስደበድበው ነገር ልታቆም ትችላለህ። እስር ቤት መግባት አልፈልግም ፣ እዚህም መቆየት አልፈልግም። አታስብ፣ አንተ ብቻ ተረጋጋ፣ ሁሉም ነገር ጥሩ ይሆናል። እንዴት ብዬ ልረጋጋ? መርማሪዋ እንደሆነ የስልክ ቅጆቹን ታገኛለች፣ እኔም በወንጀሉ ቦታ እንደነበርኩ ታረጋግጣለች። ስለዚህ ሁሉም ነገር አበቃ ማለት ነው። ያለ ፍርድ ቤት ትዕዛዝ ይሄን ነገር ማድረግ አንተ ብቻ አፍህን ዝጋ እንጂ። እንዴት ነው በሳቅህ ብቻ ክስ ሊመሰርቱበት የሚችሉት? ይሄ የማይሆን ነገር። አንተ ራስህ ይሄን ነገር ሰምተህ ታውቃለህ። ዝም ብለህ አትመቀምጥ። ጋሽ ዝናው ጥሩ ጠበቃዎችን ያውቃል። ሀሽ እንኳን በእጃቸው ተይዘው ምንም ሳይሆኑ ማውጣት የሚችሉ ጠበቃዎችን ነው የሚያውቀው። አውሬ ናቸው የኔ ልጅ። ሰው ከነምሮ አያየው ማንም ነው የሚያውቀው እግር እግሩን እየተከታተሉት። እንዴት ነው ታዲያ ተምሮ የሚያልፈው? ይገባኛል፣ ስሜትሽን እረዳለሁ። አይ አትረዳኝም። ያንተ ልጅ አልተጎዳማ የእኔ ልጅ ሲሰቃይ ያንተ ልጅ ሜዳሊያ ያሸልማል። ነገሩን ከመደምደማችን በፊት ልጆቹ የሚናገሩትን መስማት እንችላለን። ልጅ ስለሆነ እንድሸፋፍንለት አልፈቀድልን። በጥርጣሬ ብቻ ነው ለመወንጀል እየሞከርሽ ነው። የምትናገሪውን ነገር እያሰብሽ። ወይዘሮ ብሌንም እዚህ እንድትገኝ ያደረግኩት የእሷም ልጅ ስላለበትም የአንቺ ልጅና የማይረቡ ጓደኞቹ ልጄ እዚህ ትምህርት ቤት እግሩ ከረገጠ ጊዜ ጀምሮ እያስቸገሩት ነው። በስርዓት ያደገ ልጅ ነው ማንንም ማያስቸግር። በዛ ላይ አባቱን ያጣል። ምን አርግ እንደምትሉት አይገባኝም። እሺ ወላጆች፣ አሁን ደግሞ ልጆቹ እንዲናገሩ እድል እንስጣቸው። ልዑል፣ እስቲ የደረሰብን ቀጥል እኔ ምንም አላየሁም። ምን እና ምንድን ነው ያቆሰለ? ወድቄ እያስፈራሩ ነው። ይህን ነገር ወደ ልጄ ማምጣት ስች ነኝ። ልጆች ጥፋተኛ ስለመሆናቸው ከዚህ በላይ ምን ማረጋገጫ ያስፈልጋል? መቀጣት ያስፈልጋቸዋል። አዎ፣ ሁላችሁም ለአንድ ሳምንት የሚቆይ ቅጣት ትቀጣላችሁ። አንድ ሳምንት ማወቂያ አይደለም። ይህኔ በትምህርት ቤታችን የምንከተላቸው ሕግና መመሪያዎች አሉ

ለመከላከል እንዳደረጋችሁ ስትናገሩ አልነበረም? ምንድን ነው ሐሳባችሁን ያስቀይራል? ቆይ እስከ መቼ ነው እያሳበዳችሁ የምትቀጥሉት? እንደዛ እኮ አይደለም። ታዲያ ለምንድን ነው እውነቱን ያልተናገራችሁት? አባ፣ እኛ እኮ አቃጣሪዎች አይደለን። አባት አይደለሁ። እዚህ ዳይሬክተር ነ። እሺ መምህር መላኩ እና ይቅርታ ይቅርታ። ይበቃኛል። ምስጋና ጥሩ

ወንድ ልጆች መቼም አይገቡኝም። ሳሮን አስቸጋሪ ናት ታውቃለሁ፣ ግን እረዳታለሁ። ልዑል ግን አንዴ ለህይወቱ ፈርቶ ነበር። ከዛ ደግሞ ምንም አልተፈጠረም ማለት? እንዴ፣ መላኩን እኮ እዛ ሾላች ፊት አሳፍሮት ነበር። እርግጠኛ ነኝ ስሙ እንዳይጠፋ ስለፈለግሽ፣ ይህ ምን ስሙ አይተዋል። ልጁ ጅል እኮ ነው። መላኩ ባይኖር አይኗን ነበር ማወጣ አላት። እርግጠኛ ነኝ። የመላኩ ነገር አናትሽ ላይ ይወጣል። ምን ማለት ነው ብለኝ? አንቺም እሱም የየራሳችሁን ህይወት ጀምራችሁ የአንቺ ባል ሲሞት ተመልሰች ካቆምሽበት መቀጠል የምትችል ከመሰለች ተሳስተ። ስለዚህ ሰውዬ ማውራት አልችልም። እንዴ የዛን ምስኪን ህይወት አንድ ያበላሽተሽው ድጋሚ ለማድረግ እንዳት አምነዋለሁ። ሰዎች ጭንቅ ውስጥ ሲገቡ ይናገራል፣ አይቼዋለሁ። አይናገረው እሱ አቃጣሪ አይደለም። መቶ ፐርሰንት እርግጠኛ ነኝ። ያንን ማምነው መርማሪ መሰረት በእኛ ዙሪያ ማለፍ ነበስ እንደተለቀቀ ወደ ድሬ እንደሚሄድ ነግሮኛል። ፖሊሶች ጉዳ ይኖራቸው ውዳዊ ይዘጋል። ሁሉም ነገር ሲረሳት መልሶ ይመጣል። ምችን ጓስ ነው። በዚህ ሳምንት መጨረሻ ሁሉም ነገር ይበቃል። ሽታው ከሩቅ ይጠራል አይደል? ደግሞ በጣም ይጠፍጣል። መብላት ትፈልጋለህ? አቸኩል፣ መጀመሪያ የምነግርህ ነገር አለኝ። በማይረባ ማማባያሽ አለደለ። እሺ ቁራሽ ዳቦ እስክታጣ ታጣ ድረስ ስለምትቆይሽ፣ ዋሽተሃል ያንን ደግሞ አረጋግጣለሁ። ቤት አልነበርክም። ያ ማለት ለእኔ ምን ማለት እንደሆነ ታውቃለህ? ዳኛው የስልኮችህን ቅጂ እንዳገኝ ፈቃድ ሰጥቶኛል። በወንጀሉ ቦታ ላይ እንደነበርክ ያረጋግጥልናል። ብሌን በዝርፊያው ሰዓት ሁለት ሰዎች እንደነበሩ ተናግራለች። አንደኛው ጌታቸውን የገደለው ሲሆን አንደኛው ደግሞ አውቶዝ መኪናውን የነዳው ነው። ቅጂዎቹ ካረጋገጡልን በኋላ ያበቃለህ። ትንሽ ብለህ እውነቱን ተናግረህ ነፃ ካልሆንክ ይህንን ምግብ ስለማታገኘው አስብበት። ከግድያው ጀርባ የላከ ሰው እንዳላውቃለሁ። እውነቱን ካልነገርከኝ በግድያ ክስ መሰረት ባሃለሁ